የአማራ ክልል በፌደራል ደረጃ የወጣው ነጋሪት ጋዜጣ ላይ የክልሉ መንግስት አጠቃላይ በአራት ክላስተር የከፍተኛ የህግ ባለሙያዎች የዞን ኃላፊዎች ቡድን መሪዎች እነዚህ በአራት ክላስተር ተወያይተው ተወያይተውበታል። ይህን ውይይት ደግሞ ከወደታች ከቀበሌ እስከ ወረዳ መወያየት ስላለበት ማህበረሰቡ በወጣው ረቂቅ አዋጅ ላይ መጨመር ያለበት ነገር ካለም ጭምር ከዚህ ተወያይቶ ሀሳቦችን አዋጠን ለመጨመር እና ለማሻሻል እንዲመች ተደርጎ ተብሎ ነው ውይይት እየተደረገ ያለው። ስለዚህ አሁን ላይ ምንድን ነው? ከዚህ በፊት ሁለት ሃምሳ ሁለት ሁለት ዘጠኝ የወጣው አዋጅ አንዳንድ ክፍተቶች የነበሩበት እስካሁን ስንገላገልበት ቆይተናል። ግን አንዳንድ ክፍተቶች የነበሩበት ሁኔታም ነበረ። እነዚህም ክፍተቶች ደግሞ በጥናት በማጥናት ከፌዴራል እስከ ክልል ያሉት በመሬት ላይ የሚሰሩ የህግ ባለሙያዎች ዩኒቨርሲቲዎች በማጥናት እንዲሸሻል ተወያይተውበታል። ያው መሬት ማለት ውስን ሀብት ነው። ውስን የሀገሪቱ ሀብት ስለሆነ አሁን ላይ ምንድን ነው በመሬት ላይ የሚፈጠሩ ግጭቶች አሉ። በተለይ በቤተሰብ ላይ ቤተሰብ መሬት ክፍል በሚያደርግበት ሰዓት ግጭቶች አሉ። አንተ ትወስዳለህ፣ አንተ አትወስድም የሚለውን ነገር ግጭቶች አሉ። እነዚህን ግጭቶችም ጭምር መፍታት በሚችልበት መንገድ ነው አሁን አዋጁ የወጣው እንዳየነው ከሆነ ስለዚህ እነዚህን ግጭቶች ይፈታል ብለን እናስባለን። ሌላ መሬት የሀገሪቱ ኢኮኖሚ ፖለቲካ፣ ማህበራዊ እንትኖች የሚንቀሳቀሱበት ዋናው የኢኮኖሚ ዋልታ ነው መሬት። ስለዚህ እነዚህን መሬት ደግሞ ውስን ሀብት ከመሆኑ አንጻር በአግባቡ መምራት ስላለበት በአግባቡ መምራት የሚችል አዋጅ ጭምር ወጥ የወጣበትና ትልልቅ ምሁራንም ጭምር የተወያዩበት ሀሳብ ነው ያለው። አሁን ላይ እኛ ውይይት እያደረግን ያለ ነው አሁንም ሀሳብ ረቂቅ አዋጁን ለማዳበር የሚመች እንዲዳብር የሚያደርጉ ሀሳቦችን ለማውጣት ነው። እስካሁን ድረስ አልጸደቀም። እነዚህን ከላክን በኋላ እስከ መጋቢት ሰላሳ ድረስ ነው እነዚህ መረጃዎች የተሰባሰቡ ያሉ። ከዚያም በኋላ መረጃዎች ተጠናክረው ለክልሉ መንግስት ከሄደለት በኋላ የክልሉ መንግስት ይህን አዋጅ በነዚህ መሰረት ተንተርሶ አውጥቶ አጽድቆ ይልክልናል። ወደ ስራ እንገባበታለን ማለት ነው። ውርስ ላይ ሌሎች ማያካትቱ ሰዎች እንትን ነበሩ በውርስ ላይ ግን አሁን ላይ ግን ማንኛውም ሰው በወላጆቻቸው ላይ ያለውን መሬት የመውረስ መብት አለው ብሎ ነው የመጣው። ከዚህ በፊት ይለይ ነበረ ሰዎችን ይለይ ነበረ። በተለይ የመንግስት መዋቅሩ የተለያዩ ሰዎች እንዳይወርሱ እንዳይወስዱ መሬት እንዳይወስዱ የሚደረግበት ነበረ። ግን አሁን ላይ ማንኛውም ብሎ አካቶ ያመጣበት ሁኔታ ነው ያለ፣ በጥሩ ሁኔታ ነው ያለው። ያው ስለዚህ ብዙ ነገሮችን ያሻሻለ ነው በአጠቃቀም ደረጃም ስንወስድ፣ ከማዕከላት ጋርም ተያይዞ ስንወስድ፣ ከመሬት አስተዳደር ጋርም ስንወስድ። ከካሳ ግመታ ጋራም ስንወስድ ጭምር ካሳ ላይም ጭምር ችግር ያለበት ነው። ባለይዞታው ማጨሳ ማጨሻ ከሌለው በስተቀር አምስት መቶ ካሬ ቦታ አይወስድም ይላል። አሁን ላይ ግን ማጨሻ ኖረውም አልኖረውም ባለይዞታው ይዞታው 500 ካሬ ቦታ የሚከበርለትና ልጆቹ ደግሞ ከ18 ዓመት በላይ ሆኗቸው በሱ ኢኮኖሚ የሚተዳደሩ ልጆች ደግሞ በማህበራት መመሪያ ህግ መሰረት መሬቶች የቤት መስሪያ የሚያገኙበት ሁኔታ ነው ያለው። በዚህ መሰረት ተሻሽሎ በተሻለ መንገድ የመጣበት ሁኔታ ነው ያለው። ስለዚህ አሁን ላይ ከበፊቱ ካለው የአሁኑ አዋጅ አሰሪ አሰሪና ማህበረሰቡንም ጭምር የሚጠቅም ግጭቶችንም ጭምር የሚያስቀር ነው ተብሎ ይገመታል።